ሰላም ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰ መጥተናል። እስከ ፕሮግራማችን ፍጻሜም አብራችን ቆዩ። መንጃ ፍቃድ የሌለው ነገር ግን መኪኖችን እንደ ከብት የሚያረባ አነጋጋሪው ታዋቂ አሜሪካዊ ራፐር ስለ አሜሪካዊ ራፐርና ቢዝነስማን ሪክሮስ ሲነሳ አስቀድሞ የሚጠቀሰው የመኪኖቹ ብዛት ነው። ይህ ሰው መኪና ለው አይደለም፣ መኪኖችን እንደ ከብት ያረባል ቢባል ይቀላል። ሪክሮስ ለመኪኖች ባለው ልዩ ፍቅር ሮልስ ሮይስ፣ መርሴዲስ ሜይባክ፣ ላምበርጊና የተለያዩ አይነት ፌራሪዎችን ጨምሮ የቆዩና አዳዲስ ሞዴሎች ያላቸው ከመቶ በላይ መኪኖች እንዳሉት ይነገርለታል። ቁጥሩን ተሳስተን አይደለም። ሪክሮስ ከአንድ መቶ በላይ መኪኖችን እየገዛ በመኖሪያ ቤቱ አቁሟቸዋል። እናም እነዚህ መኪኖች አትላንታ በሚገኘው ሰፊ ግቢ ሲርመሰመሱ መሰመሱ ይውላሉ። የመኪና አድናቂ ሰዎችም እየመጡ ይጎበኛቸዋል። የሚያስገርመውና የሚያስደንቀው ነገር የዚህ ሁላ መኪኖች ባለቤት የሆነው ግለሰብ ለዘመናት መንጃ ፍቃድ የለውም ነበር። ኢፒ ውስጥ የቆሙትን ከመቶ በላይ መኪኖቹን በሹፌሮችና በጓደኞቹ እያስነዳ ለአመታት ሳይነካቸው ቆይቷል። በቅርብ 45 ዓመቱን ሲያከብር ነው በስንት ጉድጎታ መንጃ ፍቃድ አውጥቶ መንዳት የጀመረው። በተለያዩ ቢዝነሶች ላይ ተሰማርቶ ከንብረቶች ውጪ 150 ሚሊዮን ዶላር በላይ ሀብት ያካበተው ሪክ ከሰሞኑ በኢንስታግራም ገጹ ለፊፍቲ ሴንት ባስተላለፈው የትንኮሳይ ቪዲዮ መልእክት ስማኝ ፊፍቲ ሴንት በአሁኑ ወቅት አንተ እጅ እንዳጠረ ድሃ የውንቅ እንደሆነ ስለማቅ ይህንን ታሪክን ለመቀየር ና ሀብታም እንድትወላ አድርግ ስለምፈልግ ስራዎችን ይዘና አብረን መስራት እንችላለን። ይህ በህይወት አጋጣሚ አንድ ጊዜ የሚገኝ እድል ነው። ና ተጠቀምበት ሲል ለፊፍቲ ሴንት መልእክቱን አስተላልፈዋል። ብዙዎችን ያስገረመው ሪክሮስ 30 ሚሊዮን ዶላር በባንኩ ያጨቀውን ፊፍቲ ሴንትን ድሃ ሲል መጣራቱ ነበር። ይህ ራፐር ከመኪኖቹም በተጨማሪ የግል ቅንጡ ጂ 550 የተሰኘች ጀት እንዳለውም ይነገርለታል። በዚህም ታዲያ ሮስ በቅንጡ አኗኗሩ ስሙ በተደጋጋሚም ይነሳል። የራፐሩ ሀብት በዚህ ብቻ የሚያበቃም አይደለም። ከመኪኖቹም ባሻገር ጌጣጌጦችን፣ ብራንድ የሆኑ የእጅ ሳቶችና የሪል ስቴት ኩባንያ ባለቤት መሆኑም ይነገራል። ሪክ ሮስ የሜይባክ ሙዚቃ መስራችና ኃላፊም ነው። ኢንዶሮፒያን አቆጣጠር ጥር 28 1976 የተወለደው ራፐሩ በዘመናዊው የሂፕሆፕ ሙዚቃ ውስጥ ተደማጭነት ያለው ተወዳጅ አርቲስት ነው። ዩሮፒያን አቆጣጠር በማርች 2006 ሁስትሊን የተሰኘውን የመጀመሪያውን ነጠላ ዜማ ከመልቀቁ በፊት ሮስ በጥቁረቱ ትልቅ ጥቃት ይደርስበት እንደነበረም ይናገራል። ነገር ግን ራፐሩ ይህን ሁላ ተቋቁሞ ዛሬ ላይ ታዋቂ አሜሪካዊ ራፐርና ቱጃር ባለሀብት ለመሆን በግቷል። ዛሬ ላይም እኚህ ከመቶ በላይ የሚቆጠሩት የቅንጦት ተሽከርካሪዎቹ በመኖሪያ ቤቱ ውስጥ ይጎበኛሉ። የሰው ልጅ ህይወትን ካቀለሉና የእለት ከእለት እንቅስቃሴውን እጅግ ፈጣን ካደረጉ የፈጠራ ውጤቶች መካከል መኪና አንዱና ዋነኛው ነው። መኪኖች ከአንድ ቦታ ወደ አንድ ቦታ ከመጓጓዣነት አልፎም በንብረትነት የቅንጡና የሀብት ኑሮ ማሳያ፣ እንዲሁም ደግሞ የአዳዲስ ቴክኖሎጂ ውጤቶች መፎካከሪያ አውድ ሆነው ቆይተዋል። አሁን ላይም በዓለም አቀፍ ገበያ ሰፊ ተፈላጊነትና የገበያ ድርሻ ባላቸው የመኪና አምራቾች መካከል የሚደረገው ፉክክር ከጊዜ ወደ ጊዜ እየጨመረ ይገኛል። ይህ ፉክክር ፍጥነትን፣ የደህንነት ዋስትናዎችን፣ ውበትንና አዳዲስ ቴክኖሎጂ መሰረት አድርጎ በገበያ ውስጥ ላቅ ያለ ድርሻና ተቀባይነትን ለማግኘት በሚደረግ እሽቅድድሞሽ ይገለጻል። በመሆኑም ታዲያ የዓለም የመኪና ኢንዱስትሪ ኪስን የሚያቀሉ ለጆሮ የሚከብዱ ረብጣ ቢሊዮን ዶላሮች ፈሰስ የተደረገባቸው ቅንጡ መኪኖችን ማምረቱን ተያይዞታል። እንደሚታወቀውም የቻይናው ቢዋይዲ ኩባንያ ፎርድና ሆንዳንን ሆንዳን በመብለጥ የዓለማችን ቁጥር አንድ መኪና ሽያጭ ተብለዋል። በዚህም ታዲያ የቻይናው ቢዋይዲ የመኪና አምራች ኩባንያ አሁን ላይ በመኪና ሽያጭ የዓለማችን ቁጥር አንድ መባሉም ተነግሯል። ኩባንያው የ24 አመት ውስጥ ባሉት 11 ወራት ውስጥ 3.7 ሚሊዮን መኪኖችን ሽጧል። እንደ ሮይተርስ ዘገባ ኩባንያው በጠቀሰው ጊዜ ውስጥ ላለፉት አመታት ቀዳሚ የነበሩትን የጃፓኑን ሆንዳይና የአሜሪካውን ፎርድ ኩባንያዎችን በልጧል። በህዳር ወር ውስጥ ብቻ ከ500 ሺህ በላይ ቢዋይዲ ስሪት መኪኖች የተሸጡ ሲሆን ይህም ሌላኛው የዓለማችን ቁጥር አንድ የኤሌክትሪክ መኪና አምራች የሆነው ቴስላ ኩባንያንን መብለጥ ችሏል። ዓለም አቀፍ የመኪና አምራቾችና የገበያ ድርሻቸው ምን ይመስላል የሚለውን በጥቂቱ ስንመለከትም በቻይና በህዳር ውስጥ ብቻ የተሸጡ መኪኖች ቁጥር ከ2.4 ሚሊዮን በላይ የሆነ ሲሆን ከዚህ ውስጥ የቢዋይድ ድርሻ ትልቅ እንደሆነም ተገልጿል። ቢዋይድ ኩባንያ ባለፈው አመት በ2024 ዓመት ውስጥ ብቻ ለ200 ሺህ ዜጎች አዲስ የስራ እድል መፍጠሩም ተነግሮለታል። ኩባንያው አሁን ላይ በ2025 6 ሚሊዮን መኪኖችን ለዓለም ገበያ ለመሸጥም አቅዶ እየሰራ ይገኛል። በመላው ዓለም ያለው የመኪና ሽያጭ ኢንዱስትሪ እድገት አሳይተዋል የተባለ ሲሆን በተ በተለይም በከፊል በነዳጅና በኤሌክትሪክ ወይንም ሃይብሪድ የሚባሉት መኪኖች ተፈላጊነታቸው እየጨመረ መጥተዋል። ሳይበር ትራክ በአውሮፓውያኑ 24 አሜሪካ ውስጥ ለሽያጭ ከቀረቡ የኤሌክትሪክ መኪኖች በአምስተኛ ደረጃ ላይ ተቀምጠዋል። በተመሳሳይ ዓመት ውስጥ 39 ሺህ ሳይበር ትራኮች አሜሪካ ውስጥ ተሽጠዋል። የቢዋይዲ አመታዊ ሽያጭ ካለፈው አመት ጋር ሲነጻጸር 41 በመቶ ከፍ ብሏል። ይህ ጭማሪም የመጣው የሃይብሪድ ወይንም ደግሞ ነዳጅና ኤሌክትሪክ የሚጠቀሙ መኪኖች ሽያጭ ከፍ በማለቱ ነው። የዓለም ንግድ ድርጅት መረጃ እንደሚያሳየው በ2022 ከ85 ሚሊዮን በላይ ተሽከርካሪዎች ተሰርተዋል። ከተመረቱ ተሽከርካሪዎቹ ውስጥ 46 በመቶ በአውሮፓ ህብረት አባል ሀገራት የተመረቱ ናቸው። ሀገራቱ 699 ቢሊዮን ዶላር የሚያወጡ ተሽከርካሪዎችን ሽጠዋል። አሜሪካ በ2022 139 ቢሊዮን ዶላር የሚያወጡ ተሽከርካሪዎችን ለውጭ ገበያ በማቅረብ ከአውሮፓ ህብረት ቀጥሎ ሁለተኛ ደረጃን ይዛለች። በዚያው አመት ጃፓን፣ ሜክሲኮና ቻይናም በርካታ ተሽከርካሪዎችን ለአለም ገበያ በማቅረብ ከአንድ እስከ አምስተኛ ደረጃን ይዘዋል። አሁን ላይ ግን በሽያጭ በአንደኛ ደረጃ ላይ የሚገኘው የቻይናው ግዙፍ ኩባንያ ነው። ውድ የቻናላችን ተከታታዮች የዛሬው ዝግጅታችን ይህን ይመስል ነበር። አብራችን ስለቆያችሁ እናመሰግናለን። በቀጣይ እስከምንገናኝ ሰላም ለሁላችንም።